ካሜራ አትገባ። እንደ ትናንትናው የሰጣውን ነገር ጥላው ወርወራ እንዳትሄድ፣ ቀስ ቀስብለ በክብር ድምጽን አታሰማው። ሩትዬ ማለት ነው። በሩን እንደፈልገ እየከፈተ እየዘጋ እየወጣ እየገባ ከሆነ በገዛ እናት አባትሽ ቤት ማለት ነው። ምንድነው የምታረጊው መሰለሽ? መዝጋት ሲንኳካ ብቻ ለሰዎች መክፈት በ በቃ የገቢ በር። አዎ እንደዛ ከሆነ አትጨናነቂም አንቺም ማለት ነው። በነገራችን ላይ ብዙ ኢትዮጵያ ውስጥ ማለት ይቻላል አብዛኛው ቤት ገመድ ምናምን ነገር ያደርጉና ማንም ሰው ከፍቶ እንዲገባ ሲስተም ያደርጋሉ። ሜይ ቢ መብራት ኃይል ውሃ የሚቆጥሩት ምናምን ሲመጡ በቀጥታ ገብተው አገልግሎቱ እንዳይቋረጥባቸው ስለሚፈሩ ይመስለኛል አብዛኛው ቤት። እኛ ቤት ግን እንደዛ አልተለመደም። በራችን ምንጊዜም ዝግ ነው፣ ሲንኳኳ ሄደን እንከፍታለን። አለቀ። እና ምን ለማለት ፈልጌ ነው ደግሞ እያቀሳሰርኩ አይደለም ቤተሰብ ሰላማችሁ ይብዛልኝ። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰብዬ ያው እንግዲህ አብሬሽ በጣም መመላለስ ያበዛው ህፃኑ ልጅ ከተወለደ ወዲህ አይደለ? ያኔ እኮ ሩታ ወደ ውስጥ እያለ ማለት ነው፣ ቤቢዬ የሚወጣ አልመሰለውም አብሬሽ ገባችሁ አይደለ? የሚወለድ ምናምን ስላልመሰለው መሰለው ያኔ ክርለስ ሆኖ ነበረ። ምን እንዳልተፈጠረ እርጉዙላት መስለውም እኮ አይታችሁት ከሆነ ያኔ ማለት ነው እና ጊዜ ይገለባበጣል። አብርሽ ይኸውልህ፣ ምን መሰለ ያኔ ትሪስ አታረጋት ብቻዋን አርግዛ ማለት ያው ብቻዋን ነው የማርግ የምታረግዘው በእርግጥ አይኑዛት፣ ግን ማለት ነው ቢያንስ እንደ ሴት ብዙ ነገር እኮ ያምራታል። ግን አንድ ነገር፣ አንድ ነገር ሳትጠይቅ አንድ ነገር አማረኝ ሳትል ዘጠኝ ሆራም ሙሉ ድምፅ ዋጥ አድርጋ የተገላገለች ጀግና ሴት እኮ ነች ሩታ ማለት እና ያው ሁሉ ጊዜ ምንም ሳይመስልቅ አሁን ላይ ልጁ አሳሳክ አደል ሲወለድ ሲወለድ መከራው ሲያልፍ፣ ባይዘይ በመከራው ስትሆኑ ማለት ነው ማንም አይፈልጋችሁ በሆነ የሆነ በጣም በቃ ለሰዎች አታልፉትም የምትሉት የሆነ ጋፕ አለው አይደል? የሚያስቡበት መንገድ የዛኔ በቃ ያንን አልፋችሁ የተሻለ ቦታ እንደምትደርሱ ያንን ነገር አልፋችሁ በጣም ከበፊት የተሻለ መሆን እንደምትችሉ አያውቁም እና ይሸወዳሉ ብዙዎች ማለት ነው። እና ብርሽዬ ያንንም ልጁ የሚወለዳል መሰለም ልጁ ተወለደ። ስታየው ደግሞ አንገቱ ስር ሽታውን ምናምን ነገር በቃ የህፃን ልጅ ሽታ ታውቃላችሁ። ቤተሰብዬ አረ እንኳን የወለደ ያልወለዳችሁ በራሱ የማንንም ልጅ ቅፍ አድርጋችሁ እንዲሰት ስሙት ደስ ይላል ያሳሳልና ፍቅር ናቸው ህጻናት በአጠቃላይ ስለዚህ አብረሽ ፍቅር ይዞታል ከልጁ ማለት ነው ስለዚህ በፊት የማይንከባከባት በፊት ሩትዬ ምን አማረሽ ቆቆራ አማረሽ ወይ ወይስ ምን አማረሽ ብዙ ነገር እኮ ያምራችሁ አደርጉት ሴቶች እና ያንን ነገር ሁሉ ጠይቋት ሳያቅ አንድም ቀን ማለት ነው እሷ ወለደች በሰላም ተገላገለች አሁን ደግሞ ሰበብ እየፈለጉ እሷ ምንም ትበል መብቷ ነው። ባይ ዘ ወይ ማለት ነው እኔ ስለ ወርቁ ጉዳይ ምንም ቦታ አልሰጠሁትም። በነገራችን ለቤተሰብ ለምን መሰላችሁ ሩታ እኮ ያን ያህል እስቴፕ ሄደችው፣ ያው ልጁን እንዲያይ ለቃለት ነው መስመር ከፍታለት ነበር። ነገር ግን አብረሽ የሚማር የሚስተካከል ሰው አይደለም። በዛች ብር ሜል ላይ የተነሳ መቼም ቢው ማለት ነው ከሩታ ጋር ሰላም እሆናለሁ ብሎ እንዳያስብ። አሁን እንዳያችኋት ዙሩን እያከረረች ነው ሩታ ልጁን አታይም እስከ ማለት ደረጃ አሁን ደረሰች። በቃ ይሄ ደግሞ ምክንያቱን ታውቃላችሁ። አሁንም ድረስ ኬር ሚላጋል እየተላላጡ እያላገጡ ነው። ስለዚህ ይሄ ህይወት ደግሞ ማለት ነው ይብሱኑ እንድትርቀው እያረገው ነው። አልገባውም እንጂ በሱ ቤት እንዴ የሚያረገው ነገር እኮ በጣም ከባድ ነገር ነው እና የዱሮ እርሽ የምትላት አብርሽ የሰራው ነገር ሁሉ ትክክል እንዳልነበር ገብቶካል ማለት ነው። ይገርማል። ምንድነው ጅብ ከሄደ ውሻ ጮኸ ነው ምናምን ይባላል እና እኔ የሆነ የሚቀራረብ ነገር ያለን ይመስለኛል፣ ከሩታ ጋር ባህሪ በራሱ ሳስበው። መሰላችሁ እውነት ላይ ፊት ለፊት ግትር ካልን ወደ ግራ የለም ወደ ቀኝ የለም። ለምንድን ነው ብትሉ፣ አሁን እዚህ ጋር ስለ ወርቁ ጉዳይ ካነሳን ጓደኞቹም ሰምታችኋል፣ ወርቁ ላይ የሆነ መረጃ አግኝተዋል ይርሜላ ነው ምናምን እያሉ ማለት ነው። እኔ ምንም አይሞቀኝም አይበርደኝም ስለሱ። ግን ሩታም መሰላችሁ ለአላማዋ ፊት ለፊት ነው የምትጋፈጠው ያልጣማት ነገር ላይ ደግሞ ዝም ብላ ሙጭጭ አትወድም። ማስመሰል አስችልበትም። በነገራችን ላይ መሆን ያለበት ደረጃ ድረስ ነው እስካሁንም አብረው የቀጠሉት እንጂ ገና ድሮ ይለያዩ ነበር። ገና ድሮ ማለት ነው፣ በሱ ሁኔታ እና አብርሽ አላቆምክም፣ ከጥፋት አልተመለስክም። ምን ታርግች ልጅ? ቆይ ወዴት ትሄድ? ምን ታድርግ? ከዚህ በላይ እንዴ ከዚህ በላይ መገፋት፣ ከዚህ በላይ መታገል፣ ከዚህ በላይ ትዳሯን እኮ ለማቆም ማለት ነው። ወይኔ ያልሄደችበት ስቴፕ የለም። ሰማችኋት አይደለ? በቃ ታግዬ ካልሆነልኝ ዝምታ፣ መረጋጋት እንፈልገው ብላለች። ጸጥታ፣ በቃ ክርክር፣ ንግግር፣ ንዝንዝ ማቆም። እውነቷን ነው። ለምን ትደክማለች እንዴ? ዘጠኝ ወር ሙሉ የደከመችው አይበቃም? ይበቃል። አሁን የሩታ ሰዓት መዝናኛዋ ሰዓት ነው፣ ከልጇ ጋር መዝናኛዋ ከራሷ ከላይፏ ጋር ፈታ ብላ አይምሯን የምታድስበት ጤናዋን የምትንከባከብበት። አዎ አታዘናጋት፣ ባይዞ ብዙ ነገር አለ። የልጆች ክትባት አለ፣ ብዙ የምታስበው ነገር አለ። አሁን አንተ የቤት ስራ ተጨማሪ አትስጣት። ለሩታ ላይፉ አሁን ያለችበት ላይፍ በራሱ ትልቅ የቤት ስራ ነው። አብርሽና አሁን ይህን ያህል አንተ የሚያሯሩጥ ነገር ያው የልጁ ፍቅር ነው፣ ከተወለደ በኋላ ልጁን ወዷል ከመወለዱ በፊት ግን ዘጠኝ ወር ሙሉ አንተ ኪርሚል ያጋ ነበርክ። አንረሳልክ ማየክ ሩታ አረሳችሁም፣ እኛም አንረሳ እንዴ። በደል እኮ ነው የሴት ልጅ ግፍ የሴት ልጅ በደል የሴት ልጅ ጭቆና። የምሬን ቤተሰብን፣ ያው በተፈጥሮዬ ነገሮች አንዳንዴ ፈገግ ሳቅ ያደርገኛል ባህሬ ስለሆነ ነው። እና በሴቶች መጨቆን ሁላችንም በተለይ ሴቶችም ከጎኔ እንደሆናችሁ አምናለሁ። ስለዚህ ሩታ የተበደለችው የተከፋችው ግፍ እንዲህ በቀላሉ በመኪናና በወርቅ የሚመለስ አይደለም። የባሏ ልብ ቢመለስላት ሩታ መኪናውንም አልፈልግም ወርቁንም አልፈልግም። ተረዳችሁ? ግን ገባችሁ አይደለ? ሩታ ምን እንዳጣች ካብሽ? አዎ እውነተኛ ባል፣ እውነተኛ ሰው፣ እውነተኛ ንጹህ ባል ነበር ያጣችሁ። ለዚህም ነው አሁን ላይ ተስፋ እየቆረጠችበት እንደዚህ አይነት አግባብ ማለት ባልና ሚስት በዚህ ልክ መናናቅም እንደ መነጋገርም የለባቸው። እውነት ለመነጋገር ግን ደክማለች ልጅቷ። በፊትም ብዙ ነገር ይሰራ ነበር በህይወቷ ውስጥ አሁን አይደለም። በእነሱ መካከል እንዲህ አይነት መጠዛጠዝ የተጀመረው ቆይቷል። እና ይሄ ደግሞ ወደ ሀርድ ወደ ሆኑ ንግግሮች ብዙም አይከባበሩም ሳያቸው ሩታና አብርሽ። ምክንያቱም ባለቤቱን ካልናውቁ ይባላል አብርሽ ቤቱን አላስከበረም። ትዳሩን እንዴት መምራት እንዳለበት የሚያውቅ ባል አይደለም። ስለዚህ ማለት ነው ልጅቷ ከአንገት በላይ ሆኗል። አንገሽግሿታል የተፈጠረው እየተፈጠረ ያለው ነገር ሁሉ በቃ እንትን አላታውቃላችሁ ሰለቻት። ለዛ ነው እንደዚህ አይነት እርምጃ ውስጥ እየሄደች ያለችው። በነገራችን ላይ ያው ልጅ አይከለከልም እውነት ነው፣ ግን ደግሞ ሰላም ሲሆኑ ነው ማየትም የሚችለው። ወደ ሌላ እንሄድ ካሉም ብዙ ነገሮች ወደ እሱ መጎዳትን ስለሚያመጡበት አብርሽ ሀይል ምናምን መጠቀም ማያስፈልግም ነገ ደግሞ ኬርሜላ ጋር ተለጣጥፈክና አሉ ማለት ነው። ዛሬ ሩታ ልጅን አላሳየም ስላለች ደግሞ ነገ ታሪክ ሰርተክና አሉ። አንተ በጥፋት ላይ ጥፋት ነው የምታጠፋው። ስለዚህ እኛ ካሁኑ ሌላ ችግር ሳፈጥር ያው እያረምንክ ነው ወይም ደግሞ እንዳተሳሳት እየነገርንክ ነው ማለት አላርም ይፈልጋል አብርሽ። የሆነ ሰዓት ላይ ወደዛ ነገር ተመልሰ እንዳትገባ ካላላችሁት ይገባል። እሱም ጆሮ ካለው ከሰማችሁ ነው። እና ለማንኛውም ሄርሚላ የተባለችዋን ሴት እሩታ ለማየት አትፈልግም። ምንም ነገር ውስጥ እሷ ገብታ በነገሮች ሁሉ ውስጥ ማለት ነው እሷ እንደ ጨው ማጣፈጫ መሆን የለባትም። በቃ ነፃነቷን በጣም ፈልገዋለች ሩታ ከምንም ነገር በላይ እና ይሄ ደስ የማይል ህይወት አላስደስታትም። ምርጫ እንተ ነው ብለናል። አብርሽ ልጅህን አለማየትክ ጥሩ ባይሆንም ለማየት ደግሞ በሩታ እና በአንተ መካከል ፍቅር እና ሰላም ሊኖር ይገባል። አንድ ቤተሰቦቿን ቤት ደግሞ ልታከብር ይገባል። አጥሩን ባለቤቱን ካልናቁ አጥሩን አይነቀንቁ የሚባል ተረት አለ እና እናት አባቷን አክብር። በነገራችን ላይ እኛን የመሰሉ ደስ የሚሉ አባት አሏት ሩታ፣ እነዛን የመሰሉ እናት አሏት፣ እህቶቹ አሉ። ገባ አይደል? ስለዚህ ቤተሰቦቿ ልታከብር ይገባል። ቤተሰብ ቤት ስትመጣ አምባጓሮ፣ ረብሻ ምናምን በንቀት እቃ ወርውሮ መውጣት ነ ተገቢ አይደለም። እያንዳንዱ የምታደርጋት እርምጃ ለሩታ እንትን አላት፣ ቦታ አላት። በነገራችን ላይ ስለዚህ የሚያዋጣክ መረጋጋት፣ የሚያዋጣክ ያቺን ሴት ማለት ነው ከሕይወትክ ሙሉ ለሙሉ አስወግደክ ወደ ትዳር መመለስ ነው። አሁንም ድረስ ቻንስ ባሰጥክ አንተ ነገረችክ ለደቂቃ ወደ እኔ ልትቀርብ የምትገባ ላይክ እንኳን የምገባ ሰው አልነበርኩም፣ ብላለች ማለት ድምጽ ሁላ ሊጠለው ችል ነበር ካረከ ነገር አንጻር አለች። ይሄ ማለት ደግሞ አንተ ባደረግካት አንተ በበደልካት በደል እች ሴት ማለት ነው ተማራለች። እንኳን ሩታዬ፣ እኛም ተማረን። አልኳብሽ አታይንም። ይሄ የምሬት የምሬት ቪዲዮ ነው። እኔ እራሴ እየሰራ ያለሁት እውነቴን እኮ ነው። እናም ቤተሰብ ማለት ነው እኛ እንዲለያዩ እንደማንፈልግ ታውቃላችሁ። ግን ድሮም እንደምላችሁ አብርሃም ጤነኛ፣ ጤናማ ሰው ሲሆን እኛ ጨብጭበን እንቀበለዋለን። ያኔ ማንም አይቀድመንም። ግን አሁንም አልተስተካከለም ልጁ። አሁንም እቺ ሄርሜላ የተባለች ሴትዮ ትመጣለች ሁሉ ጊዜም ማለት ነው። ብሆን ምክንያት እኛ ደግሞ ልናያት አንፈልግም። እንኳን እኛ ሩታም አትፈልግም። ስለዚህ ምርጫ ያንተ ነው ብለናል። አዎ ይህን ጊዜ እየረፈደብን ነው። በነገራችን ለአንተ እሷን አለማስወገድ ከህይወት ውስጥ ብዙ ዋጋ ያስከፍልሀል። ገና የምሬን ነው። በኋላ ሩታን በምንም መልኩ ልመልሳት ብትሞክር የማትመለስበት ሰዓት ይመጣል። ያቺን ደቂቃ ፍራብር። አሁን ግድ የለም። አዎ ለማንኛውም ቤተሰብዬ፣ እኔ በተሰማኝ ልክ ሀሳብ ሰጥቻለሁ። እናንተ ሀሳባችሁን በጨዋነት በነጻነት መግለጽ ትችላላችሁ። ስለነበረን ቆይታ ክብረት ይስጥልን። በሌላ ቪዲዮ እንገናኝ። ቸር ቆዩልኝ። ባይ ባይ።